ደህና ናችሁ የሰላም ሀበሻ ቻናል ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛሌ። ለቤት አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ እንዲሁም ነባር ቤተሰቦቼ ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ዛሬ የመጣሁት እንግዲህ በአደይ ወይንም ደግሞ ሰራተኛዋ በሚል በተከታታይ ድራማ ነው ማለት ነው። እንግዲህ በባለፈው ፓርት ላይ ክፍል 18 ላይ ያቆመው ባርኩን ፍቅሩን እየገለጸላት እያለ ለአደይ እየነገረት ባለበት ሰዓት ነበረ ማለት ነው። ደንግጦ ማን እንደመጣ ማን ነው የመጠው፣ ለምንድን ነው ያቋረጠው ብለን ሁላችንም ስናስብ ነበረ እንግዲህ በውስጡ የያዘውን የአደይን ፍቅር ሊነግራት፣ እሷ እንደ ወንድም ነው የቀረበኝ ወይንም ደግሞ እንደ እህቱ ነ የቀረበኝ ለዛ ነው በቃ ለእኔ መልካም ሆኖ የማየው የምትለውን ሀሳቧን ማለት ነው በባለፈውም አሁን እህቴ ነሽ ብዬ እንደገና ደግሞ እንዴት ነው አፈቅርሻለሁ እወድሻለሁ የሚላት ተሳስቻለሁ እያለ ሲነግራት ነበር። እንደ እህቴ ነው ማያይሽ ወይንም ደግሞ የምቀርብሽ ብሎ ስለነገራት ማለት ነው። እና ይህን ነገር ደግሞ እውነቱን ዛሬ መናገር አለብኝ በማለት እንግዲህ እዟት ወጥቶ ነበረ። ልክ ሊነግራ ሲል እንደምትወደው እንደሚወዳት እንደምንም እወዳለሁ ብለው ነበረ። ግን ደግሞ ከዚያ በላይ እኔ በጣም ለየት ያለ ላንቺ ፍቅር አለኝ ሊነግራ ሲል እንግዲህ ይሄው እንዴት መጥቷል ማለት ነው። ስለዚህ ሳይነግራት ቀርቷል። ገና ቃል ሲያወጣ፣ ሁልጊዜም እንደዚህ ነው። ሊነግራት ይላል፣ የሆነ ቃል ሊያወጣ ስል የሆነ ሰው መጥቶ ያቋርጠዋል፣ ምናምን ነገር። ይህ ምን እንደዚህ መርበትበት ነው? ባርኩን እየጭክን ብለህ ማለት ነው። ምንም ጊዜ አያስፈልግም፣ ወቅትም አያስፈልግም። ይሄን ያክል በጣም የብቻ ቦታ አያስፈልግም። እንደው ዝም ብለህ ማለት ነው መናገር ትችል ነበር እና ባለመናገር ወይም ደግሞ በውስጥህ ከመያዝህ ያው አደይ ወደ ሌላ ሳት ሄድብህ ወደሆኑ ብትናገር ጥሩ ነው ብዬ ነው የማስበው። እንግዲህ አደይ ከእህቷ ጋር እንደተጣላች ስታቅ፣ ግን ተነስታ ሄዳለች ማለት ነው። ደንግጣ ስለነበር ተነስታ ሄዳለች። ስለዚህ ምንም አልነገራትም። ፍቅርንም እንግዲህ አስጠንቅቋታል ባርኮን ማለት ነው ያደይን እህት እንዳትነካት አስጠንቅቀው ነግሯታል። አዲስ እንግዲህ አዲስ ቤተሰብ ሌላ ተቀላቅሏል ማለት ነው። እሱንም ሄላ ነው። ሄላ እንግዲህ የባርኮን ጓደኛ የድሮ ጓደኛ ጎረቤቱ ነው። ስለዚህ ከውጭ ከመጣ ገና አንድ ሶስት ቀኑ ነው ማለት ነው። ስለዚህ ባርኮን ጋር ተገናኝተው ነበር። ባርኮንም ወደ ቤት ምሳ ልጋብዝህ እንሂድ ብሎ ወስዶት ነበረ ማለት ነው እና ከነ ፍቅር ወይንም ደግሞ ሊዲያ ጋር ምናምን እንዲሁም ዲብጋ ምናምን አስተዋውቋቸው አንድ ላይ እየተጫወቱ ነበረ። ያው እንግዲህ ዲም ማንም ሄላ ማለት ነው። ማንም ከቤቱ ማንም ሰው አልነበረም። ስለዚህ ፍቅር ደግሞ የሆነ ነገር ተንኮል ነገር እያሰበች ትገኛለች፣ ለአደይ ማለት ነው። አደይን ከማሰቃየት ወይም ደግሞ አደይን ከሆነ ነገር ውስጥ ከማስገባት ፍቅር አርፋ አልተቀመጠችም ማለት ነው። ልድያ ራሱ እንደዚህ ተንኮለኛ አይደለችም። ፍቅር ግን እንደ ስሟ ሳይሆን በጣም ተንኮለኛ ልጅ ነች ማለት ነው። ምክንያቱም እንግዲህ ያው በነገራችን ላይ ፍቅር ዲብ ራሱ ነግሯታል፣ ማለት እኔ አንተ ምንም ብትሆን ብጠብቃለውኝ የምትፈልገውን ያክል ጊዜ ንገረኝ፣ እጠብቃለሁ። በጣም ነው ውድ ማፈቅር ብላ ጠይ ነግረው ነበረ ማለት ነው። ግን ደግሞ ዲብ እኔ አንቺን እንደምጠብቂው ወይንም ደግሞ አንቺ እንደምትወጂ ወይንም ደግሞ አሁን እንዳለሽበት ስሜት ውስጥ እኔም ከሌላ ሰው ጋር ፍቅር አለኝ፣ እምጠብቀው ሰው አለኝ። ስለዚህ እኔም በመጠበቅ ጊዜሽን አታቃጤ አልፈልግሽም በማለት እንግዲህ ፍቅርን አሰናብቷታል ማለት ነው። ፍቅር ደግሞ እጅግ በጣም ተናዳለች። ከእሱ ጋር ስትናደድ ወይንም ደግሞ እሱ እንደዚያ አይነት መልስ ሲሰጣት ይሄዳ በጣም ምንትን የምትለው ከ አደይ ጋ ነው ማለት ነው። አደይ ጋር እኔ ባይፈልገኝም ለእኔ ባይሆንም የኔ የሆነን ነገር ግን አንቺ እንድታነሽ አልፈቅድልሽም። ስለዚህ ለእኔ እንኳን ባልፈልገው አንቺ እንድታነሹ አልፈልግም። ስለዚያ አርፈሽ ተቀመጭ በማለት እንግዲህ ለአደይ አስጠንቅቃታለች ማለት ነው። አደይ አሁን ላይ ትዕግሥቷ እያለቀ ነው ማለት ነው። ምክንያቱም በአንድ በእህቷ እንኳን በመምተኛ እህቷ እንኳን ፍቅር መታባታለች ማለት ነው። ምክንያቱም እሷ ታማ ነው ልታርፍ የመጣችው ከእና ደይ ቤት ማለት ነው። ማለቴ ከነ ፍቅር ቤት። ስለዚህ ፍቅር ደግሞ የተለያዩ ነገሮችን ተንኮል ነገሮችን እየሰራች ነው ያለችው እና አሁን ላይ ትዕግስቴ እያለቀ ነው ብላ እንደም ለባርኮ ነግረዋለች ማለት ነው። እኔ በክቴ አልደራደርም። በቃ እኔን እኔ ነኝ ግን ደግሞ በክቴ አልደራደርም ብላለች። እንዲሁም ደግሞ ፍቅርንም እንደዚው አስፈራርታለች። ከዚህ በኋላ ዝምምልበትና የምታገስበት ነገር የለኝም። አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ ብላ ፍቅርን አስጠንቅቃታለች ማለት ነው። ስለዚህ አሁን ላይ ደግሞ ፍቅር ደግሞ ሌላ ነገር አስባለች ማለት ነው። ምክንያቱም ያሰበችው ሀሳብ ሄላ ማንም ነገር የለውም ማንም ሰው የለውም። ስለዚህ እሱ ደግሞ ንጽህና ምንም ይፈልጋል። ስለዚህ ያን ነገር የምታስተካክልለት ደግሞ የእኛ ቤትን ጨርሳ ሄዳ አደይ ታስተካክልለታለች የሚል ሀሳብ ሰጥታለች ማለት ነው። የቤቱ ባለቤት ስለሆነች ሁሉን ነገር ማዘዝና በእሷ እንዴር ትፈልጋለች ማለት ነው። አደይም ስራዋ ስለሆነ እሽ ብላ ተቀብላታለች ማለት ነው። ሄላ ጋይዳ እንድታጸዳለት ወይንም ደግሞ እንድታስተካክልላት ነግራታለች። አደይም ወደ ኋላለችም እሽ ብላታለች ማለት ነው ግን ደግሞ ሊዲያ እና እንዲሁም ኤላ በጣም እየተቀራረቡ እየመጡ ነው ማለት ነው። ሊዲያ ለፍቅረኛ ወይም ደግሞ ለጓደኝነት ኤላን ቀርበዋለች። እንዲሁም ደግሞ ለመጀመሪያ ጊዜ ቡና ፈላለው በማለት ዩቲዩብ ላይ አይቻለው በማለት እንግዲህ ኤላ ቤት ሄዳ ነበረ እና ያው ቀረረባቸው ትንሽ እንትን እያለ ነበር። ግን ደግሞ ኤላ እንደዚ አይነት ሴትን አልነበረም የሆነ ፍላጎቱ ማለት ነው ፍላጎቱ ምክንያቱም እናቱ እንዳለችው ከሆነ እንደዚህ አይነት ሳይሆን ባህላዊ የሆነች ሴት እፈልጋለሁኝ፣ እናቴ እንደዚ አይነት ነገር ትፈልጋለች ብሎ እንደውም ለፍቅር ሲያጫውታት አይተናል። ፍቅርም እና ምን ችግር አለው በጣም እኮ አሉ ነፍ ነው እኔ ያጋባሃለሁ በማለት እንግዲህ ተናግረዋለች። እሷ አደይን ለማቅረብና ከአደይ ጋር እንዲሆኑ ለማድረግ ጥረት እያደረገች ነው። ምክንያቱም እንዲብ እሱ እንደሚወዳት አደይን እንደሚወዳት ስላወቀች ያንን ካደረገች የራሷን የሆነ ፍቅሯን ያተረፈች ስለመሰላት ነው ይህን ነገር የምትሰራ ማለት ነው። ግን ደግሞ በመጨረሻ ልታጸዳ ሄዳ፣ ለምን እንደሆነ በምን ምክንያት ምናልባት እንግዲህ ኤምቢ ስላለችው ሊሆን ይችላል። ብቻ አላቅም አደይን በጥፊ ሲመጣት ኤላ አይተናል ማለት ነው። ለምን መታት? ምን አጥፍታ ነው? አጅ ተብላ ነው የሄደችው። ግን ስራዋን እየሰራች ባለበት ሰዓት ነው እንግዲህ በጥፊ የመታት ማለት ነው። ምናልባት የፈለገው ነገር ነበረ፣ ያን ነገር ፈቃደኛ አልሆነችለትም ብዬ አስባለሁ ማለት ነው። በዚሁ አጋጣሚ ባርኩን ግን በጣም እየተበላ ይገኛል ማለት ነው። ከዝምተው ወይንም ደግሞ ዝም በማለቱ ነገሮቹ ሌላ ውስጥ እየገቡ ይገኛሉ። ስለዚህ ባርኮን አሁንም ተስፋ ትቁረጥ፣ ብትናገር የውስጥን ብትናገር እጅግ መልካም ነው ብዬ ነው ማስ በእርግጥ አደይ አሁንንም ማንንም ቢሆን ማንንም በህይወቷን ማስተናገድ አትፈልግም። እህቷንና ቤተሰቦቿን መርዳትና መርዳት ብቻ ነው ሀሳቧ ማለት ነው። አደይም እንግዲህ እስኪ ከዚህ በኋላ ከደረሰባት አንጻር ምን ውሳኔ ትወስዳለች፣ ከዛ ቤት ከነ ፍቅር ቤት ትወጣለች አትወጣም የሚለውን ነገር እንግዲህ አብረን እንትን የምንል ይሆናል ማለት ነው። ግን ከቤት የምትወጣ አይመስለኝም። ነገሮቹን ግን ለፍቅር ታስረዳና ምናልባት ቤት የመቅረት ሀሳብ ይኖራታል ብዬ ነው ማስበው። ከነ ሄላ ጋር ማለት ነው። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። በድጋሚ ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።